ይቺ ኢትዮጵያ አሁን ብለን የምናወራት ኢትዮጵያ የኤርትራ ጦር ባይኖር ኖሮ ጠፍቶ ነበር። ለምንድነው እኛ ታሪክን የዛሬ አራት መቶ አመት አይደለም የሆነው የዛሬ አራት አመት ነው እኮ የሆነው ወያኔ ወደዚህ ያው፣ ኢትዮጵያ ህዝብ፣ ኢትዮጵያ በዝም ብላ የምትጠፋ ሀገር አይደለችም። እውነት ለመናገር ፕሮፌሰር አንዳንድ ጊዜ ያስተያየትዎ የተሳሳተ ድምዳሜ ላይ እንዳይጥለን፣ የኢትዮጵያ ህዝብ በዘመናት ታሪኩ ብዙ ወራሪዎች መቶበት መክቶ የመለሰ ነው። አብይ ስለተዳከመ የአብይ አገዛዝ አቅም ስለሌለው ኢትዮጵያ ትፈርሳለች ማለት አይደለም። ዝም ብላ በጭቃ የተሰራችን ቤት አይደለችም፣ የምትፈርስም አይደለችም። ነገር ግን ወያኔ ዳግም ህወሓት ዳግም ሊቆጣጠራት ይችላል አይችልም፣ እሱ በሂደት የነበረውን ሁኔታ የምናቅ ሰዎች ልንደመድም እንችላለን። ኢትዮጵያ ግን ትናንትም የነበረች እንደዚህ፣ በወጀብ ውስጥ በማዕበል ውስጥም ወደፊትም ልጠፋ የማትችል ሀገር ናትና ትጠፋለች የሚሉ ምዳሜ እንተው እንዳያሳስት ብዬ ነው። አይደለም ይሄ የተሳሳተ አመለካከት ነው። ኢትዮጵያ እግዚአብሔር ጠፍጥፏት የፈጠራት ሀገር አደለችም። ሰው ነው የፈጠራት፣ ሰውም ይበትናታል ከፈለገ ስለዚህ፣ ነገሮች ወደ ሩቅ መሄድ አያስፈልግም። ይሄ ሀገር ሰው ነው የፈጠረው። በአንድ ኦብጀክቲቭ ሲቹዌሽን፣ በአንድ ሁኔታ ታሪክ የተፈጠረ ሀገር ነው። ብዙዎች ሀገሮች እንደዛ ነው የተፈጠሩት። በቁርአን ወይንም ደግሞ በመጽሐፍ ቅዱስ አይደለም የተፈጠረው። ይሄ ሀገር ሰዎች ናቸው የፈጠሩት በአንድ ጊዜ በነበረው ሁኔታ ላይ ሊፈጥሩ ችለዋል። በአንድ ሁኔታ ላይ ደግሞ ልትበተን ትችላለች። አመራሯ የተዳከመ ሀገሪቷ የተበታተነች ከሆነች እና የሚመራት ሰው ከሌለለና ህዝቧም የተለያየ የተለያየ የተለያየ የተለያየ ሳይኮሎጂ ዲቨሎፕ እያደረገ ከመጣ ሊበታተን ይችላል። ለምንድን ነው የሚገዳደለው ታዲያ እ ኢትዮጵያ ትበታተንም የሚል አመለካከት ሊኖረ አያስፈልግም። ልትበታተን ትችላለች። እንዳትበታተን የሚያደርጋት ሌላ ስልቶች አሉ፣ ሌላ ክፍሎች አሉ፣ ያንን አዋህዶ ሊታገሉ የሚችሉ ኢትዮጵያኖች አሉ ብለህ ነው መከራከር የሚገባህ እንጂ ኢትዮጵያ ዝም ብለን እንደ ጭቃ የተሰራች ሀገር አይደለችም። ልትበተን ትችላለች። አንዳንድ አራት በእጃቸው የኢትዮጵያ ድል ጣፋንታ በእጃቸው ያላ አድርገው ስለሚመላ ስለሚመለ አብይ አህመድን በተደጋጋሚ ማፍረስ አቅቶን አይደለም ማንከለከለን የሚል ልክ ሁሉም በእጁ እንዳለ አድርጎ የሚያስባት አይደለችም። ከዛንጻርለው ትንሽ አሳንሶ እንዳይመለከቱም ነው። ዝም ብሎ አይደለም። አብይ ከአዲስ አበባ ሊወጣ የሚወጣ ከአንድ መንደር የሚወጣ ሰው አልነበረም። አንተም ነበርክ፣ እኔም ነበርኩኝ። አዲስ አበባ ደብረ ብርሃን ድረስ እኮ ተደርሶለት ነበር። ለምንድን ነው እኛ ድብብቆሽ የምንጫወተው? ወያኔ ያኔ የሚያቆመው ሌላ ኃይል ባይኖር ኖሮ አዲስ አበባ ገብቶ ነበር። አከተመ በቃ ፊኒሽ። ሌላ አይነት የፖለቲካ ሲትዌሽን ውስጥን ወድቅ ነበረ ነበር። ፋኖ አይነሳም ማለት አይደለም፣ አይመጣም ማለት አይደለም። የኢትዮጵያ ታሪክ በእንደዛ ሁኔታ ይደመደማል ማለት አይደለም። ሌላ ኢትዮጵያኖች አይታገሏቸውም ማለት አይደለም። ግን የነበረው ራፖርት ዲፎርስ ወይንም ደግሞ የኃይል አሰላለፍ ይሄ ነበር። ስለዚህ ኢንፋክት የኤርትራኖች እርዳታ ነው አቢይ አህመድንም እሱንም ሴቭ ሊያደርገው የቻለው የተኛው ጦር ኖሮት እሱ ራሱ አይደለም ፓርላማ ሄዶ ስለ ጦሩ ሲያወራ የነበረው የሱ ጀነራሎች አይደለም እንደ በየቦታ እየወጡት ከኛ ጋር አብረው የሞቱ ናቸው እነሱ ናቸው ያዳኑን ብሎ ሲለፈልፎ የነበሩት ምን ተቀይሮ ነው አሁን ሊቀየረ የቻለው ምንድን ነው ምን አዲስ ነገር መጥቶ ነው አሁን እንትን ያለው ራሱ ነው እንደገና ሄዶ ፕሪቶሪያ ሄዶ የተፈራረመው እሱ የመሰለው ትግሮቹን ከከፋፈልኩ በኋላ የሰሜንና የደቡብ ችግሮች አደርጋለሁ እዛው እርስ በርሳቸው ይጣሉ በዚህ በኩል ደግሞ የወልቃይትን ፀገዴን እና ጠለምትን ካርድ ጥቀማለው እያጓጫው ኖር አለው። ይሄ የራሳቸው የኦሮሞ የኦሮሞ ብልጽግና ፖሊሲ ነው። ይሄንን ነው መታየት አለበት። አሁን ያ ፖሊሲ ላኪን እየፈረሰባቸው ሲመጣ ኢትዮጵያ ወደዛ ትት ያለው ገዢ መደብ፣ ይሄ ገዢ መደብ ኦሮሞማ በሚለው አይዲዮሎጂ ተጠምቆ ተነጋግሮ፣ አንተ አይደለም ደስታ ቀርብ የነበረው ጅማ ላይ ስብሰባ አልነበራቸውም? ሰክሬት ስብሰባ ምን ማድረግ እንደሚገባቸው ያንን እንደዚህ አይነት ስብሰባዎች ሲያደርጉ አልነበረም የራሳቸውን ቀለም ሲቀመሙ አልነበርም። ወደፊት እንዴት አድርጎ ስልጣኑ መቆጣጠር እንዳለባቸው ሲቀመሙ አልነበረም። ትናንትና ራስ በኒውስ ላይ ስታወራ እ ሶስት የኦሮሞ ድርጅቶችን ጠርቶ ኦሮሚያ ውስጥ እናንተ ማስተዳደር ትችላላችሁ እኔም ግን ፌዴራሉን ተውልኝ ብሎ ብለህ ራስህ አይደለም በኒውስ ሲያቀረብከው ይሄ የኦሮሚያ ወይንም ደግሞ ኦሮሚኛ የሚናገር ጥገኛው ገዢ መተብ ልክ እንደ ወያኔ መኖቨር ነው የሚያደርገው። አሁን ሌላኛው መኖቨሩ እየተበላሸበት ሲሄድ በየቦታ ነገሮች ሳይሳኮለት ሲቀር ምናምን ምናምን ያብየን ከኮ ደም ተሸጋግሮ ደግሞ አሁን በራሱ ፕሬዝደንት ኤርትራን መኮንንና ስፔሲፊክ ደሞ የተለመደው ፕሬዝደንቱን ላይ ጣቱን ቋጥረዋል። ጥያቄው አሁን ምንድን ነው? ማን ነው የኢትዮጵያ ወዳጅ? ኢትዮጵያ ላይ ነው። ኢትዮጵያ ውስጥ ለኢትዮጵያ ወዳጅ ማን ነው? በጎረቤታችን ደግሞ ለኢትዮጵያ ወዳጅ ማን ነው የሚለው ይሄ ቁልጭ ብሎ አሁን ታሪክ ያወጣዋል፣ ጊዜ ያወጣዋል። ግን ለምንነጋገረው ቶፒክ አማራ እንደሚለው ያጣ ለማኝ ተሳድቦ ይሄዳል። የሥርዓቱ ማለቂያው ይመስለኛል። የቀመማቸው ነገሮች ከፈረንጆቹ የነገሩት የውሸት ትርክቶች እየተሰባበሩበት ስላለ አሁን ከአማራም ክልል አልፎ ትግራይም አልፎ ወደ ኤርትራ ሄደዋል። እንግዲህ ኤርትራኖች እነሱ ራሳቸው እህም የሚሰጡት መልስ ይሰጣሉ፣ ግን እኔ ቀይ መስቀል እየተራዘመ ነው እየተሸጋገረ ነው። አልፎም ተርፎ ብርጌድ ናሐመዶ የሚባሉትን አዲስ አበባ ሰብስቦ በኢትዮጵያ ሕዝብ ታክስ በኔና በአንተ ዘመዶች በሚከፈለው ታክስ ነው ሆቴል ውስጥ አስቀምጦ አውሮፕላን ትኬት ገዝቶ ምን ብሎ ወዳጅ የሆነውን ሀገር እንዲወሩ እንትን እንዲሉ ለፈረንጅ ተቀጣሪ የሆኑ በዘነዮች ሰብስበዋል። ይሄ ያስከፍለዋል፣ እንደሚያስከፍለው ምንም ጥርጣሬ የለኝም። እዚህ ላይ ለሞላው የኢትዮጵያ ህዝብ እንትን ልገልጽ የምፈልገው ምንድነው፣ መሞት የፈለገች አይጥ መሞቷም ጉድጓት ትፈልጋለች እንዳለው አሁን እየጎረጎሩ ነው ያሉት። ዱሃህን አስፋና ይሄ ሰውዬ ባጭሩ ከዛ ሀገር ውስጥ መገንጠል አለበት። ሞላው ኦሮሞ ህዝብም ይሄንን መገንዘብ አለበት። ይሄ የኦሮሞ ስርዓት አይደለም። ይሄ የጥቂት ኦሮሞኛ የሚናገሩ የወፈሩ ድመቶች ስርዓት ነው። ቅጥረኛ ናቸው። ለሰፊ የኦሮሞ ህዝብም የቆሙ አይደሉም። ህዝቡን እያጣሉ እያጋጩ የሚኖሩ ክፍሎች ናቸው። እኛ እንደዚ አይነት ስርዓቶች ሰልችቶናል። መሳይ እንደዛ አይነት አመራር እኛ አንፈልግም። በእኛ ቋንቋችን ዲፈረንት ስለሆነ ቋንቋችን ልዩነት ስላለው በልዩነታችን እየመጣ በቡጢ በቴስታ እያልክ እየከፋፈልክ ምን እያልክ አገሪቷንም እያደናበር ወጣት ልጆቻችንን በየቦታ እንዲያልቁ የሚያደርግ ስርዓት ታወዳኛ ሰልችቶናል። እና ሞላው የኢትዮጵያ ህዝብ ሆይ ብሎ መነሳት አለበት። ይሄ ስርዓት ግን ወደ ጦርነት የሚገቡ ይመስሎታል? ፕሮፌሰር መሃመድ ምክንያቱም በሁለቱም በኩል ያለው ሁኔታ እንመልከቷን ወቅታዊ ቁመናቸውን በቅርቡ ለጄኔራሎቹ አብይ አህመድ የገለጸው ነገር አለ። ኤርትራውያን ከህወሓቶችና ከአማራ ኃይሎች ጋር ሆነው በከፊል ከኦሮሞ ኃይሎች ጋር ሆነው የያዝነውን ስልጣን በመስዋዕትነት የኦሮሞ ህዝብ የያዘውን ስልጣን ሊነጥቁት ተያይዘው ይመጣሉ። ስለዚህ ኃይላችንን አሰባስበን መመከት አለብን ነው ያለው አብይ አህመድ። ምን ሊከሰት ይችላል? ከዚህ በኋላ እንግዲህ አንዳንድ ወገኖች የፕሬዚዳንት ሙላቱ ተሾመን መግለጫ አብይ አህመድ ለጦርነት እየተዘጋጀ ለመሆኑ ምልክት የሚሰጥ ብለዋል። ወደ ጦርነት ይገባሉ ብለው ይጠብቃሉ። ቶሎ በገቡ ደስ ባለኝ ነበር። ቶሎ በገቡ፣ ምክንያቱም ቶሎ ብሎ የኢትዮጵያን ህዝብ ሰቆቃ ባለቀ ነበረ። አንተ ይመስልሃል የአማራ ክልል ላይ መዋጋት ያልቻለ ተመልሶ ጦርነት የሚገባ ይመስልሃ ይመስልሃል ወይ የደቡብ ወጣትና የአማራ ወጣትን እንደ ድሮ እንደ ወያኔ እያፈሰ ምን ብሎ በ 50 ሺ በ 100 ሺ አምጥቶ ፈንጂ ረጋጭ አርጎ ወደ ኤርትራ የሚላክበት ሁኔታ አላ አሁን ይመስልሃል መሬት ላይ ይሄ ነገር የለም ይሄም ያስፈራራው የገዛ ኦሮሞዎቹን እኛ እኛን ወድቃለን አንድ ነገር እናድርግ ነው የሚሉት ኦሮሞ ሁሉ ስልጣን ላይ የለም። አብዛኛው ኦሮሞ በጦርነት፣ በረሃብ፣ በቸነፍ ኢኮኖሚው ተፈራርሶ ኦሮሚያ የሚባል አገር አሁን የለም። ከአዲስ አበባ ወተት ታፈሳለ፣ ኢኮኖሚው ተፈርሷል። ኦሮሚያ የሚባለው ዞን 21 ዞን ነው፣ 18 በላይ 19 ዞን ከእጅ ውጡ ነው። ፍርድ የለም፣ ምን የለም፣ ሰው ይገደላል። ምን ይላል ምን ይላል ኪሊንግ ፊልድ። ሌላ ውስጥ ቢሆን ደቡቡ ራሱ እኮ በአንድ አይኑ ነው የሚተኛው። እኔ ብዙ ከደቡብ ማውቃቸው ሰዎች አሉ፣ ብዙ ኢንፎርሜሽን ይመጣልኛል። ደቡቡ ሲዳማውም፣ ከንባታውም፣ ሀዲያውም፣ ሙኑም ሙኑም በአንድ አይኑ ነው በአንድ አይኑ ዘግቶ ባንድ አይኑ ነው የሚኖረው ያለው፣ ምክንያቱም ከኦሮሞቹ ጋር ለመጋጨት ስለሚፈልግ እቃው በጠቅላላ ምናምን በለጨ ጫትንም ወደ አዲስ አበባ እንዳይሸጥ ሲዳማው መንገዱን ከዘጉበት ጉሮሮ ይዘጋበታል። ስለዚህ ሲቹዌሽኑ እንደዛ በጣም የተበላሸ አይነት ሲቹዌሽን ነው ያለው። የአማራ ክልል ትግል ለነን አማራው መድረስ አለበት። ምክንያቱም ስርዓቱ የሚያንጸባርቀው ለነን አማርኛ ለማይናገረው ክፍል ምንድን ምንድነው የሚለው ይሄው ትምክህተኛው እየተሰባሰበ እንደገና ተመልሶ ስልጣን ሊይዝ ይፈልጋል ብሎ ሊያስፈራራው ይፈልጋል። ስለዚህ መሳይ በሚቀጥለው ፕሮግራማችን በሚቀጥለው ሳምንት አማራ ከየት ወዴት በሚል አንድ ትልቅ ፕሮግራም አዘጋጅተን ዲቤቱን፣ ታሪኩን፣ የአማራ ህዝብ ሰቆቃውን፣ ያለፈውን ሂደት በወያኔ እንዴት እንደኖረ እንዴት እንትን እንዳለ መሬቱ እንዴት እንደተነጠቀ ይሄንን ሁሉ አስቀብተን ብንነጋገር ይሄ አማርኛ ለሚያውቁ ሶማሮቹም ይረዳል። አማርኛ ለሚያውቁም ሀገሬውም ለደቡቡም ህዝቡም ለምኑም የአማራ ህዝብ ታሪክ ታፍኖ የኖረ ነው ይሄንን ታሪክ እውነተኛ ታሪክ አውጥተን ጉልህ አድርገን ወደፊት ማቅረብ አለብን አማራ ምንድን ነው እንዴት ነው የኖረው ከዚህ በፊት ለምንስ በተለያየ እንትን መጋረጃ ገረደው ስርዓቶቹ እንትን አሉት ወያኔ 27 ዓመት እንዴት አስተዳደረው ምናምን ይሄንን ሁሉ አምጥተን የአማራ ህዝብ ብሶትና የዲሞክራቲክ ጥያቄ ምንድን ነው የሚለው ከሌላ ህዝቦች ጥያቄ የተለየ አይደለም በዛ ሀገር ውስጥ እኩል ሁኜ መኖር እፈልጋለሁ ነው የሚለው። ባለኝ ሁኔታም አብረን አዲስ ቤት እንስራ ነው የሚለው። የሚለውን ማቀራረብና መነጋገር ያለብን እኛ ነን። ስለዚህ ምናልባት ኔክስት ዊክ ተገናኝተን አማራ ኬት ወዴት በሚለው ላይ ብንሰራ ደስ ይለኛል።